ሶፊ እንደዚህ ፈገግ ብለሽ ስላየንሽ የስደት እህታችን የስደት ጓዳችን በጣም ደስ ብሎናል። ሩትዬ ግን እንዴት ነው? ሰውነቷ ሞላ ብሏል። ኧረ የሩትዬ ሰውነት እንዴት ነው? ቤተሰብ እንዴ ሩታ አረገዜ ስትሉ ነበር። አረግዘች እንዴ ሩትዬ? አይ ሰውነቷ፣ ልብሱ መሰለኝ ልብሱ በጣም ሞላ ብሏል። እንደው ሜሪ ዝሆኗ ደግሞ እንደው። አይ እናንተ፣ እግሯን ዘርግታ እኮ ነው እንደ ጉድ እንዴ በደህና ሻለው ወፈርሽ። የምናቴ እንደዚህ እየበላሽ ባትወፍሪ ነበር የሚገርም። ካልዳኒ ሙት በጣም ነው የወፈርሹ ማለት ነው። እና ዳንኤል ግን ከጽንዲ ከሩቲ ስራ አይጠፋም ሩቲዬ ጋር ሸጎጥ ይላል። አይዳደዬ እውነት ነው ከወደዱ ሰው ጋር እኮ ሰው ሲቀመጥ ራሱ አብሮ አብረህ እንደኖር ካሰበው። ስለዚህ ዳኒ ደግሞ ያ ወንድሟ ነው ማለት ነው። በጣም ነው ደስ የሚለው ዳኒም፣ ሁላችሁም እንደዚህ ተሰብስባችሁ ስላየኋችሁ ደስ ብሎኛል። ፈረንጁም አየንህ ከኋላ ማለት ነው። ፈረንጁ ግን ምን ሆኖ ነው የሆነ ሶፋሌን የተቀመጠው? ምን እንደሆነ ባላቅም ማለት ነው እና የዛሬው ፕሮግራም ሶፍዬን እንደዚህ ስላስደስታችኋት በጣም በጣም ከሚባለው በላይ እኔም ደስ ብሎኛል። አብርሽና ሩታ ያው ሰውን በየቤቱ እየሄዱ በየቻናላቸው ላይ ቪዲዮ እየለቀቁ አይደለም፣ ምክንያቱም እነሱ ሙሽሮይ ስለሆኑ በየሰው ቤት እየተገኙ ነው ያሉት። በጣም ነው ደስ የሚለው ማለት ነው። ይሄ ትብብራችሁ ደስ ብሎኛል። ግን የቶፊቅን ነገር አንድ ሁለት አንድ ቪዲዮ እንኳን ብሰሩ የጠፋ ብታብራሩልን በጣም ደስ ይለናል ማለት ነው፣ ለሕዝቡም ደስ ይላል። ምክንያቱም ሲኖር ብቻ ያቺ የተንቢ ራሱ ያቺ ዝሆን ይሄው በተለያዩ ቦታዎች እየተገኘች ቱሪስት መስኮችን እየተዘዋወረችን እየጎበኘች ነው፣ ግን ስለ ቶፊቅ አንድ የሚያወራችው ነገር የለም። እንግዲህ የእሷና የቶፊቅ ጓደኝነት ተጠግ ድረስ ከአረብ ሀገር ጀምረው ነበር፣ ግን እሷም አንድ ነገር አላለችም። አይ ጊዜ ኢትዮጵያ ገሬ በቃ እንደዚህ ሆንሽ። ሰው ተታሰረ ታሰረ፣ ከሞተ ሞተ፣ ተረሳ ነው። ወይኔ እናቴ፣ ወይ ኢትዮጵያ ገሬ የሚይ ሀገሬ እንደዚ ሆነሽ ማየቴን በጣም በጣም አሳዝኖኛል ማለት ነው። ሀገሬ ኢትዮጵያ፣ በነገራችን ላይ እንኳን እንኳን የማታቁት ሰው አይደለም የምታቁት ሰው ስንት የሆናችሁለትም ይረሳችኋል፣ ጊዜ ሲያገኝ ሲያልፍለት ማለት ነው። ይሄ ሀቅ ነው። እና ቤተሰቦች ሰርጉ ዜድዬ፣ ምንድን ነው የሰርጉ ነገር እምንደረሽ ልትይ ነው? እንዴት ነው እያላች ነው? አዎ የእሱን ነገር እስኪ አሳውቃችኋለሁ ማለት ነው። እንግዲህ ወይ ነገ ምናምን ነው የሚሆነው። እስኪ አሳውቃችኋለሁ ያለውን ፕሮግራም እንግዲህ ፈጣሪ እዛ ያድርሰን እላለሁ። አብርሽና ሩታ እንግዲህ ሙሽርነቱ በዱባይ ፏ ብትን፣ ፎሽ ፎሽ ነው የሚሉት ግሬስ ፋሚሊዎች። እናንተ ግን የፍቅር ዳይበሮች ለምንድነው እኛን የማትተውን? ተውን። እኛ ያልደረስንባችሁም፣ ዛሬም ነገ ማንደርስባችሁም። ተውን። በየኮሜንታችን ስር እየሄዳችሁ በየቪዲዮ ስር ኮሜንት ትኩምታላችሁ። ምን ትላላችሁ? እኔ ደግሞ መልስ አልሰጣችሁም ለእናንተ እንደ ምንድን ነው የምትሉን? ምን እንበላችሁ? ምን እናርጋችሁ? ምን እናደርጋችሁ የምትፈልጉት እና ዜድዬ ቪዲዮ ነው እየሰራሽ ያለሽው፣ ላይብ እየገባሽ አይደለም? አዎ ትንሽ ለዛ ነው ማልገባው፣ ትንሽ